ጉዳቷን ደግሞ አምጥታ ሌላ ቁስል ልጅ ላይ ማጋባት ማለት በጣም ማለት፣ የሚረዳት ሰው ከሌለ እግዚአብሔር የለም ብላ የምታሰብ ከሆነ እንደዚህ አይነት ምርጫ ራሱ ለልጅ ማቅረብ ማለት በቁም ልጅን መግደል ወይ ደግሞ ያለ ዕድሜው መሸከም የማይችለውን ነገር እንዲሸከም ማለት ነው። ከሚሄድብሽ እና በረኪና ከምጠጣ መረጪ ልጇን ነው። የአስራ አንድ ዓመት ልጇን ጋር ታይዞ ይሄ ቪዲዮ የወለደው ሌላ ጣጣ አለ። አንዷም ልጇን ይዛ መታ ምንድን ነው የምትለው ይሄ ልጅ ውሰዱና አሳድጉልኝ። ይህንን ምስኪን ልጅ ማሳደግ የምትፈልጉ ማንኛችሁም አቅም ያላችሁ ይህ ቪዲዮ የወለደው ጉዶች ስላሉ ነው። በጣም ከሰሞኑ እያየን የነበር ነው እና አንድ ስንግል ማም ላለመሆን መጣሉ፣ ሁለተኛ ደግሞ ራስህን ሳይችሉ ወንድ ላይ መንጠልጠል ትክክል አይደለም። ሰላም ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም እንግዲህ በጣም መነጋገሪያ የሆኑ ጉዳዮች እናያለን። በተለይም ደግሞ የዚህ ዘመን እናቶች እና የድሮ እናቶች ልዩነታቸው በጣም ሰፍቷል። የሁሉም እናት አንድ ነች ብለን በድፍረት የምንናገርበት ዘመን ላይ መድረሳችን በጣም መነጋገር ያደርገዋል። ከዚህ ጋር ተያይዞ የዘመኑ እናቶች እንመለከታለን። በጣም መነጋጋሪ ናቸው። ሌሎች ቪዲዮዎችም አሉ። እነሱ ላይ ማህበራዊ ጉዳዮች እና መነጋገር የሆኑ ጉዳዮች ላይ አስተማሪ የሆኑ ጉዳዮች ላይ ብቻ ነው ንግግር የምናደርገው እናንተም ደግሞ ኮመንት ላይ ሀሳቦቻችሁን ከጻፋችሁ ሌሎች ይማሩበታል ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ሰብ እንድትሆኑ ጋብዛችኋለሁ። በባለፈው ላሳያችን ፍቅር ለተመለከታችሁት ቪዲዮ በጣም አመሰግናለሁ። እንደ አዲስ ቻናል በጣም አሪፍ ታይቷል ማለት ይቻላል። ዛሬም በደንብ እንዲታይና ሌሎች ጋር ተደራሽ ነው ሌሎች እንዲማሩበት ላይክ በማድረግ ሁላችሁም ጀምሩ። ቻናሉንም ሰብስክራይብ በማድረግ ከፍ ማድረግ ወደ ቪዲዮቻችን እንሄዳለን እንግዲህ ቀደም ብለን ከምናያቸው ቪዲዮዎች መካከል ወደ እናቶች ጉዳይ ጎራ ሳንል በኢቢኤስ አዘጋጅነት ከዚህ ቀደም የምናቃት ራኬብ አለማየሁ ትዕግስት ግርማን ተክታ አባይ ቲቪ ተከላ ቶክ ሾውን እንግዲህ ወይ ደግሞ የቲቪ ፕሮግራም ሆስተሷን ቲጂን ተክታ ቦታውን እንደተረከበች ሰምተናል። ዛሬ በይፋ አርቲስት ትዕግስትን አባይ ቲቪ ያሰናበት ይመስላል ከሰከላ አቅራቢነት፣ በምትኩ ደግሞ ራኬብን የተቀበለ ይመስላል። እንደሚታወቀው አባይ ቲቪ ላይ ሰከላ አቅራቢነት ትዕግስት ታወቃለች። በብዙሃን ዘንድ ይሄ የምታቀርባቸው ሰዎች ይተቻሉ። እንደገና ደግሞ የምታሳያቸው ሪያክሽኖች አይወደዱም። ዛሬ በይፋ ራኬቢን ተቀብሏል። ምንድን ነው ምክንያቱ? የሚባለው ነገር በሚስጥር ይዘዋል ግን ራኬ በልጣ ተገኝታለች ሚለው ነገር ይታወሳል። በኩል ከዛ ቦታ ስለመነሳቱ አሳስብ በጣም ደስተኛ ነኝ ስላችሁ፣ ግን ቲጂን ጠልቻት ሳይሆን እኔ የምጠብቃት እንደውም ከሰሞኑ የቤተክርስቲያን እርዳታ ላይ ተሳትፋ ነበረ የእናትነትና እንደዚህ አይነት ቦታዎች ልሷ በጣም የሚገባትና እኔ የምጠብቃት ቦታዎች እንደዚህ አይነት ቦታ ነው። ከዛ ውጭ ሰከላ ቶክ ሾው የቲቪ ፕሮግራም ግን በጣም በጣም መነጋገሪያ ናቸው። የፕሮዲሰር ችግር ይሁን የፕሮግራሙ ችግር ፕላትፎርም ችግር ይሁን ብዙ ጊዜ ስትተች ተመልክቻታለሁ ስብእናዋንም ዝቅ እንዳረገም ተመልክቻለሁ እና ከዚህ ቦታ ስለመነሳተው በበኩሌ በጣም ደስ ተሰኝቻለሁ ራኬብ ደግሞ ስትመጣ አዲስ አይደለችም ከአስፋመሻ እና ከሌሎች ኢቢኤስ ባልደረቦች ጋር ከዚህ ቀደም በእሁድም በኢቢኤስ አቅራቢ እንደነበረች እና በጣም ተወዳጅ እንደነበረች ሁላችንም ልብ ውስጥ ከነበሩት ጋዜጠኞች መካከልም ስለሆነች ሪፎርም እንደምታደርግ እና በትክክሉ ባሪፉ ፕሮግራሙን ትመራዋለች ብዬ ጠብቃለሁ። ቶች ስንመለስ የዘንድሮ እናቶች ከዱሮ እናቶች ጋር ሊፎካከሩ አይችሉም። አብዛኞቹ እናቶች ተመሳሳይ ናቸው ተብሎ የሚጠሩበት ወቅቶች ነበሩ። አሁን ያለው ወቅት ግን ሁሉም እናት አንድ አደለችም። በምንም አጋጣሚ ጡረታ ለመውጣት ብላም ትዳር ልትይዝ ትችላለች፣ ወይ ደግሞ የኑሮውን ዳገት ለመግፋት ወንድ ልትጠጋ ትችላለች። በዚህ አጋጣሚ ልጅ ይፈጠራል ከዛ በኋላ የችግሩ ሰለባ ወይ ደግሞ ልጅን መግደል፣ ልጅን ማሳቀቅ፣ ልጅን መስደብ፣ ዝቅ ማለትና አይምሮ ላይ የሆነ ነገር መስራት ሲፈጠሩ እንመለከታለን። ሚዲያ ላይ ከሰሞኑ በጣም መናገር ጋር የነበረችው እናት ነበረች። እሷን ተከትላም ደግሞ ልጅን ማሳደግ የምትፈልጉ ሰዎች ካላችሁ ውሰዱ ያለችው እናትም ተመልሳለች። በጣም አሳዛኝ ነው ነገር ስንሰማ። በተለይ እናቶች እናትነትን መኖር ብቻ ወይ ደግሞ እናት መሆን ብቻ ዲፋይን ማድረግ ስለሚቻል በዚህ ዙሪያ ሀሳባችሁን ብትሰጡ ደስ ይለኛል። ቪዲዮን ግን ምን አይነት ምርጫ ነው? ከሚሄድብሽ እና በረኪና ከምጠጣ መረጪ ልጇን ነው። የአስራ አንድ ዓመት ልጇን

ይባላል እየጠበቁ ወይስ ልሂድ ወይስ ይንበረክ። እንደምታውቂው ለመጨረሻ ጊዜ ትልልቅ ሰዎች ነው የጀወሉ ለምኛል፣ ግን እኛን ማንም ሊረዳ የተፈጠረ ሰው የለም። እሺ፣ እኔንም የሚወደኝ አካል የለም። አንቺንም የሚወደሽ አካል የለም። አንቺንም እግዚአብሔር አይወድሽም። ሞት አድርጌ ያለ አባት አንቺ ያለ አባት ባል ሰጠኝ ነበር። እግዚአብሔር ይላል እግዚአብሔር የለም። እሱ በሰው ቁስል የሚደሰት ነው፣ በሰው ህመም የሚደሰት ነው፣ በሰው እንባ የሚጣጠብ ነው። እኛ ያለን አምላክ ይሄ ነው። በእኔ ለብስ የሚስቅ ነው ያለው፣ በእኔ ህመም የሚስቅ ነው ያለው፣ በእኔ መጎዳት የሚስቅ ነው ያለው። እኔን እየሰበረ መዝናናት የሚወድ አምላክ ነው

ይህንን ቪዲዮ ብዙዎቻችሁ አይታችሁታል። መቼም አይደለም። አንድ ነገር ልበልሽ፣ ላንቺ እናት የኔ ጎበዝ፣ የኔ ጀግና፣ የኔ ብርቱ ልጅሽን ያልጣልሻት አመት ያለ ምንም ረጅ ያለምንም ዘመድ ብቻሽን ያሳደግሻት ልጅሽ ምን ያህል እንደምትወድሽ ግን አይተሻል። ያ የለፋሽላት ልፋቷን እንኳን እንዴት እንደምታቃ አይተሻል። ምርጫ አስቀምጠሽላት የቱን እንደምትመርጥ እንኳን ግራ ገብቷት ብትኖሪላት ስለሚሻል ሂጂ ያለች ውስጧ እንኳን ቆስሎ የኔ ቆንጆ እኛ እዚህ ጋር መተን በጣም ልናሽቋለጥ እንችላለን እንዴ እናትነት እንዴ ነው እንዴ እናት ምናምን ምናምን አልነሽ አይደለ አንቺ ግን ይህን ሁሉ አመት ያለምንም ረጅ ነው ያሳደግሻት እኛ ዛሬ ብንወስዳት ቁርስና ምሳ ሰጥተናት ማለት ነው ማታ ምንድን ነው የምትሰሪው አትሄጅም እንዴ ነው የምንላት አንቺ ግን ከአንቺ በላይ ሊይዛት ማንም እንደማይችል እንኳን አንቺ ልጅሽ ታውቃለች እኔ ከዚህ ቪዲዮ ተንተርሺ ለሲንግል እናቶች ማለት ነው፣ ልጆቻችሁን ብቻችሁን ለምታሳድጉ አንድ ምክር መምከር ፈልጋለሁ። በእውነት የልጆቻችሁ አባቶች በጣም ክፉ ሊሆኑ ይችላሉ፣ የሚያንቋሽሻችሁ፣ ልጆቻችሁን የሚያንቋሽሹ፣ የማይረዱ፣ በጣም ከአይምሮ በላይ የሆነ ነገር የሚያደርጉ ቤተሰቦቻቸውም ሊሆን ይችላል፣ እነሱም ሊሆን ይችላል ሊሆን ይችላል። ሄደን ግን አንዳንዶቻችን ማለት ነው ልጆቻችን ጋር አባት እኮ በጣም ነው የሚወድ አባት እንዴት እንደሚወድ ለልጅ እኮ በጣም ጥሩ ጥሩ ነገር እየነገርኩ ነው ስለአባት ቱ ማሳድገው ዛጋ ኮ እየመታ እየተፋብሽ እየሰደብሽ እያየ ኮ ነው፣ በጣም ነው የሚወድ። እንዲኮ ያደረገው እንዲህ ስለሆነ ነው። በእውነት ያንኑ የዘራሽበትን ማለት ነው ያለች እንደዛ አይነት አባትነት ልኩ እንደዛ ነው ማለት ነው ብሎ እንደዛ አይነት አባት ነው የሚሆነው። የምዘሩበትን ነገር ለልጆቻችሁ ተጠንቀቁ። ያንን አባትነት ተጸይፈው ሽግዛ ይጥሏቸው ተጸይፈው እናንተ ሄዳችሁ አባት እንዲ ነው እንዲ ነው ማለት ሲጀመር አይጠበቅባችሁም ኃላፊነታችሁን ተወጡ ያንን አባትነት ተጠይፈው ወደፊት ይሄ ትክክል የሆነ አባትነት አይደለም ብለው መልካም አባቶች ቢሆኑ ነው የሚሻላችሁ ልጆቻችሁ ማለት ነው ስለዚህ ስለ እግዚአብሔር አባት የአባትነት ልክ እግዚአብሔር ነው እግዚአብሔር ብትጠሩት አቤት ይላል እግዚአብሔር ልጄ ይላችኋል እግዚአብሔር ልጄ አባት በቃ እግዚአብሔር ነው አባት እግዚአብሔር እንዴት እንደሚወድ ብትጠራው አቤት የሚል የማያንቋሽሽ የሚያጫውት የሚወድ አባትነት ልኩ ያ ነው። ስለዚህ አንተ ወደፊት እንደዚ አይነት አባት ነው መሆን ያለብህ፣ ይሄ ትክክል የሆነ አባትነት አይደለም እያላችሁ አሳድጉ። ልጆቻችሁ ፊት አታስመስሉ። ካልሆነ ግን ሄዶ ሄዶ ሄዶ እናንተ አዕምሯችሁ ይልና እንደዚህ ነው ምን እንደሚባል አላውቅም። በነገራችን ላይ ስለ ሰው ህመም ሰው ላይ ከመፍረድ በፊት የእሱ ጫማ ላይ መቆም ልጅቷ የፈለገ የፈለገ ቢሆን አይምሯን፣ ብስት ብትናደድ የፈለገ ኢጎ ብትሆን፣ ግን መነሻው የዚች ልጅ መምጣት ምክንያት የሆነችው ራሷ ነች። እና እግዚአብሔር ዝም ብሎ ልጅ አይሰጥም። ከወንድ ጋር ሳይት ሳትተኛ እንዲህ ሴት ዝም ብላ ልጅ ልትወልድ አትችልም። እና ለሱ ስህተታ ቅጣቷንም ጥፋቷንም ወይ ደግሞ ሁሉ ነገሩን መቀበል ያለባት ራሷ እናትዮዋ ናት። አይደለም ማለት አይቻልም፣ ግን ተጎድቷ ሊሆን ጉዳቷን ደግሞ አምጥታ ሌላ ቁስል ልጅ ላይ ማጋባት ማለት በጣም ማለት የሚረዳት ሰው ከሌለ እግዚአብሔር የለም ብላ የምታሰብ ከሆነ እንደዚህ አይነት ምርጫ ራሱ ለልጅ ማቅረብ ማለት በቁም ልጅን መግደል ወይ ደግሞ ያለ ዕድሜው መሸከም የማይችለውን ነገር እንዲሸከም ማለት ነው። ይሄ ቪዲዮ የወለደው ጉዶች ስላሉ ነው። በጣም ከሰሞኑ ነው እያየን የነበር ነው እና ሲንግል ማም ላለመሆን መጣ። ሁለተኛ ደግሞ ራስህን ሳይችሉ ወንድ ላይ መንጠልጠል ትክክል አይደለም። አንዳንዶቹ ጡረታ ለመውጣት ወንድ ላይ ይንጠለጠላሉ። አንዳንዶቹ ደግሞ ኢኮኖሚካል እገዛ ለማግኘት ወንድ ላይ ጠጋ ሊሉ ይችላሉ እና እሱ እሱ የሚወልደው ነገር ይመስለኛል እነዚያን ነገሮች። የእኔ ሀሳብ ነው። የእኔን ሀሳቦች ከዚህ ሳንጸባርቅ ትክክለኛ ነኝ ማለት አይደለም። እናንተ ሀሳቦቻችሁን ኮመንት ላይ ማስቀመጥ ትችላላችሁ። ይህ ነገር የራሳችን ጥፋት እንደሆነ አድርገን መቀበል አለብን እንጂ በራሳችን ስህተት ያመጣናቸው ልጆች ላይ ግን የሆነ ነገር መጨና ጥሩ አይደለም ብዬ አስባለሁ። ሀሳባችሁን በሰፊው ብሰጡ አሪፍ ጋር ታይዞ ይሄ ቪዲዮ የወለደው ሌላ ጣጣ አለ። አንዷም ልጇን ይዛ መታ ምንድን ነው የምትለው ይህ ልጅ ውሰዱ፣ እናሳድጉ። ይህንን ምስኪን ልጅ ማሳደግ የምትፈልጉ ማንኛችሁም አቅም ያላችሁ ሰዎች፣ ልጅ የሌላችሁ ልትሆኑ ትችላላችሁ ለሴ የላችሁ ቶች ላስላችሁ አቅም ያላችሁ ማሳደግ የምትችሉ እባካችሁ እባካችሁ፣ እኔ እኔ ቸግሮኛል በጣም እባካችሁ፣ ወስዳችሁ ማሳደግ የምትፈልጉ ሰዎች በውስጥ አዋሩኝ፣ ወስዳችሁ ማሳደግ ትችላላችሁ። እባካችሁ እባካችሁ፣ እኔስ ችግር የለውም ልጄ እየተጎዳብኝ ነው። እባካችሁን አግዙኝ፣ አግዙኝ እባካችሁ የተሻለ ሰው ካገኘ ልጅ ቅድም እንዳልኳችሁ ነው። ሴት ልጅ አንዳንዴ፣ ቅድም ብያለሁ፣ ያልኩትን ትዳር ውስጥ የምትገባበት ፐርፐስ አንድ፣ ራሷን ሳትችል ከገባች እንደዚህ አይነት ችግሮች ሊከሰቱ ይችላሉ። በመደፈር ልትገባበት ትችላለች ምናምን። ከዛ በኋላ ለሚመጣው ነገር ቢያንስ እርዱኝ ወይ ደግሞ አሳድጉልኝ ማለት ጥሩ ነው። ግን ውሰዱና አሳድጉ ማለት ራሱ እኔ እንዴት ከእናትየዋ ልጇ እንደትለይ የምትፈልግናት፣ መፈጠር እንደተቻለ ክስተት ተፈጥሯል፣ መነሻ አለው ማለት ነው። ያ መነሻ ምንድነው? አብዛኞቻችሁ ታውቁታላችሁ እና ላለመድገም ወይ ደግሞ ችግር ካለባችሁ ቢያንስ ዳና ወጥቶ እስከ መለመን መድረስ አለባችሁ እንጂ ለልጃችሁ አይዶን አላውቅም። ብቻ እኔ የትዳር አማካሪ አይደለሁም። በእርግጥ ሀሳባችሁን ከምትለይ አደርገው። ሌላኛው ጋዜጠኛ ገነነ መኩሪያ መሞቱ ከዚህ ቀደም ተወርቷል። የሞተበት አጋጣሚ ግን የተወዛገበ ነገር፣ ራሱን አያጠፋም ብሎ ጓደኞቹ አውርተዋል። ብዙ ሰው ታቱ ለሳይደረግለት እንደሞተ ብዙዎቻችን የምናውቀው ነው። ጋዜጠኛ ገነነ መኩሪያ በእኔ አንደበት የሚጠራው ሰው አይደለም። ተገልጦ የማያውቅ መጽሐፍ፣ ተነቦ ማያልቅ መጽሐፍ ነው የሚባለው እና አንጋፋ ጋዜጠኛ፣ በጣም ገነሳይድ ከያር ጋር ያለው ቁርኝት በጣም ደስ ይላል። እስኪ የህግ ባለሙያ የሚለው ነገር አለ፣ እሱን አይተን ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ፣ በተለይም ኮመንት ሰክሽን ላይ ፍትህ ለገነነ ሙክሪያ እያላችሁ በተመሳሳይ መልኩ ደግሞ የደቦ ፍርድ ይቁም እያላችሁ ጻፉልኝ። እንግዲህ በሀገራችን ታዋቂውና የታሪክ ምሁሩ ጋዜጠኛ ገነነ መኩሪያ ህይወቱ ካለፈ ሁለተኛ ዓመቱን ይዟል። ታዲያ ከሰሞኑ ከአሟሟቱ ጋር ተያይዞ በዚሁ ሚዲያ ላይ አንዳንድ ነጥቦች እየተነሱ እየሰማን እንገኛለን። በወዳጆቹ እና በቤተሰቦቹ አማካኝነት እየተነሱ ያሉ ጉዳዮች፣ ገነነ መኩሪያ በሰው እጅ ነው የተገደለው የሚሉ ሀሳቦች ስንሸራሸሩ ተመልክቻለሁ። እናንተም መንሸራርጋችሁ ጠይቃችሁኛል። ታዲያ ከዚህ ጋር በተያያዘ አንዳንዶች ይሄንን መረጃ መነሻ በማድረግ ባለቤቱ ልታስገድሎ ትችላለች እያሉ ሲያወሩ ሰምቻለሁ። ይሄ ፍጹም ትክክል አይደለም። ገነነ መኩሪያ በሰው እጅ ተገድሎ ከሆነ ትክክለኛ ምርመራ ተደርጎ ፍትህ ይሰጠው ዘንድ እጠይቃለሁ። ነገር ግን ማንም ሰው የመጨረሻ ፍርድ እስከሚሰጥበት ጊዜ ድረስ ንጹህ ሆኖ የመገመት ህገ መንግስታዊ መብት ያለው በመሆኑ አንድን ሰው ሚዲያ ላይ ቀርቦ ልታስገድሎ ትችላለች እንደዚህ አድርጋለች ብሎ መናገር በህግም በሞራልም ትክክል ስለማይሆን ከእንዲህ ያሉ ተግባራት ልንቆጠብ ይገባል። እላለሁ አመሰግናለሁ። ሁሉ ለገዙ ሰሞኑን እንግዲህ ከቴዲ እና አምለሰት አስራ ሦስተኛ የጋብቻ ስነስርዓታቸው ላይ ተገኝታ ነበረ። አንዳንድ ፎቶዎች ተለቁ ነበሩ። እነሱ ፎቶዎች ላይ ተንተርሰው ግን አንዳንድ ሰዎች የሰውን ኢንዱስትሪ በዚህ ልክ ያቆታሉ ብዬ በጣም ተገረምኩኝ። የተጻፉትን አይቼ ውዴች እቃ ነጥብ ምን ትዝ አለኝ መሰላችሁ ይላል። ሉሊ ትዝ አለችኝ። መጀመሪያ የሁለት ሴት ልጆቿን አባት በክብር አገባች፣ ከሱ ተፋታች። ከዛ ልጅ ሚካኤልን ጠበሰች። በሷ ቤት ማንም አያቅም አሉ ልጅ ሚካኤልን መጥበሱን። እሱንም ተወችው ወይም ተዋት። እሱ ከዛ አንድ መሳይ የሚባል አጠረ ያለ ቆንጆ የአንድ ሴት ልጅ አባት ጠበሰች። ከሱ ጋርም ተጣላች። አመል መጥፎ ነው። አሁን ጥያቄው ይሄ ማነው ነው ነው አራተኛው ገቢ ነው? ይላል እና ህግ በጣም ይገርመኛል። ከልጅ ሚካኤል ጋር ያላትን ነገር መሳይ ተፈራጋም ያላትን ነገር ተጨባጭ ያልሆነ ነገር ይመስለኛል። በጣም በጣም ፌስቡክ ላይ የሚጻፉ ነገሮች በጣም በብዛት ስላየኋቸው ነው። እና በተለይ ስለ ጋብቻ ስለምናምን ስናስብ ቀላል ነገር አይደለም። በቀላሉ ያው ጥልቅ ብለን ኮመንት የምንሰጥበት ወይ ደግሞ እንዲሆነች እንዲሆነች የምንልበት በእርግጥ ስለምንወዳቸው ሊሆን ይችላል ግን ሰንሰቲቭ ናቸው። እነዚህ ይህን ነገሮችን በነነካካቸው ሚዲያ ላይ በእኔ በኩል ደስ ይለኛል እና ግምታዊ ነገሮች ባይወሩ ብዬ አስባለሁ። የዛሬ ቪዲዮች ላይ ሀሳባችሁን ስጡበት፣ ቪዲዮ ላይክ አድርጉ፣ ሌሎችም ሀሳብ እንዲሰጡ ቻናሉንም ሰብስክራይብ አድርጉ። ቀጣይ ያገኛቸዋለሁ መጫ